ሀብትሽ ወንድሜ ሀብትሽ ወንድም አለሜ እንኳን ደስ አለህ። እስኪ የሰው ደስታ የሚያስደስታችሁ ሀብን እንኳን ደስ አለህ በሉት እስኪ። የምር የሰው ደስታ የሚያስደስተው ብቻ ማለት ነው። ሀብዬ የምር ይገባል ይገባሃል፣ ከዚህ በላይ ማለት ነው። ገና ብዙ ደረጃ ትደርሳለህ። የምሬን ነው። የምር በጣም መልካም ጥሩ ሰዎች ብዙ ጊዜ ስኬታማ ናቸው ያው ከብዙ ድካምና ልፋት በኋላ ቢሆንም ግን በቃ ስኬታማ ናቸው። እውነቴን እንመላቸው ምክንያቱም እግዚአብሔር ስለሚያግዛቸው ማለት ነው። እና ሀብዬ የምር ደስ ብሎኛል። ጨረቃዎቼም እንደምታያቸው ማትለብሰዋል ምን ልበላቸው ስማም እንደ ጨረቃ እያበሩ ነው። እግዚአብሔር ይመስገን። ይህን ሳቃችሁን፣ ይሄን ደስታችሁን፣ ይሄን ፍቅራችሁን ያ አምላክ ይመስገን። ፈጣሪ ይመስገን። በመካከላችሁ ለመግባት የሚያሰለውን ሁሉ ፈጣሪ የያዝልን ና ሀብዬ፣ ዛሬ እንግዲህ የዩቲዩብ ሽልማት ደርሶታል ማለት ነው። ምንድን ነው? ብር ነው ግን አይደል? ብር አብር ነው። አወርቅ የሚሆነው መቼ መሰላችሁ? አንድ ሚሊየን ሲሆን ነው መሰለኝ አንድ ሚሊዮን ሲሆን ወርቅ ይልክላችኋል ማለት ነው። እንደዛ ልክ ቅርጹ እንደዛ ሆኖ ግን በወርቅ ከለር ነው የሚላከው። ይሄ ሽልማት ነው። ኦሬዲ የዩቱብ አባል ሆነ ማለት ነው እና ከመቶ ሺህ ጀምሮ ነው ሽልማቱ የሚደርሰው። ይመቻችሁ። ገና ብዙ ብዙ ብዙ ብዙ ብዙ ገና እንዴ እኔ ብያችሁ ነበር እኮ ትላንትና ገና ብዙ ደስታ አለንን። ብዙ ጥሩ ጥሩ ነገሮች አሉን። እናንተ ብቻ ታገሱ። ጨረቃ ፋሚሊዎች አትከፉ፣ አይደብራችሁ። ጨረቃዎቻችን ወደ ነበሩበት ይመለሳሉ። ይሄ ነበር ይሄው። እንዳልኩት እግዚአብሔር ይመስገን፣ ፋፈሽ እያሉ ብልጭልጭ እያሉ መጥተዋል። አንድ ደግሞ ያለባበሳቸው ራሱ ሀይሚዬ፣ በነገራችን ላይ የጸጉር ስራዋን በጣም ነው የወደድኩላት። በጣም በጣም ሲበዛ በጣም ነው የሚያምረው የጸጉር ስታይልሽ የኔ ቆንጆ የኔ ጨረቃ የሚዲያው ድምቀት ቅምጥሏ ብዬሻለሁ። ይመቻችሁ። ደህና ሁኑ። ላይክ፣ ሼር፣ ሰብስክራይብ አድርጉኝ። የረጅም ቪዲዮ ለመስራት አልተመቸኝም። አሁንም ደስታዬን ልገልጽ ብቻ ነው የመጣሁት።